እዚሁ አካባቢ አየር ለመቀበል ነው እኮ ሰብስባ እየወጣች። አየር ለመቀበል ነው ትላለህ እንዴ አንተ፣ የማትረባ ከባለቤት የራቅ። ብያት ነበር። ይሄንን ዕቃ እኮ ለጓደኛዬ አድርሰንላት እንድንመለስ ነበረ እሱ ስላላወቀ ነው ለዛ። አንቺ ትላንት ወልደሽ ነው የምታታልኝ ይመስልሻል? ድንቢጥ፣ እውነቱን ልንገርህ፣ ከአንተ ጋር መሆን ስለማይገባት ይዣት እንሄድ። አንተ ማን አዛዥ አደረገ ሚስቴን ይዘህ የምትሄደው? የማንንም ትዘዝ ራሴ እዣት እሄዳለሁ። የሚያስቆመኝን ሰው ደግሞ አየዋለሁ። ወንዶቷ አላ እቤቴ ቁጭ አድርጌ በቀለብኩ አንተ እኔ ላይ ትፎክራለህ። በመንገድ ገብተህ ለማስቆም ከሞከርክ ፉከራለሁ፣ ከዛም የከፋ ነገር ይገጥመዋል። አንቺ የማያዋጣ መንገድ ላይ ነው የቆምሽው። የዚህ ውርጋጥ ቅጣት አንቺም ላይ እንዳይደርስ ማንንም እንዳትፈርሽ። አልፈ ነው ኒድ የሚያስቆመኝን ሰው ያሉ ጥፋት ምን ላይ እንደጣለሽ አየሽው? ተሳስቼ ነው ሳላስበው ነው እንጂ ሆን ብዬ አይደለም። ስህተት በእኔ እይታ ቦታ የለውም። ለእያንዳንዱ ጥፋት ደግሞ ሰውን መቅጣት ደስ ይለኛል። እባክህን፣ እባክህን ይቅርታ አድርግልኝ፣ ሁለተኛ አይደገመኝም። እኔም ሁለተኛ እንዳይደገምሽ አድርጌ ነው የምቀጣችሁ። እሺ አንበሳው፣ በረረለ ልቀቀኝ ብያለሁ። በረረለ፣ አረ ልቀቀኝ ብያለሁ። ዝም በል ማትረባ። ሰማኛለህ? ልቀቀኝና ማረግህ ነገር አሳያለሁ። እሺ ልቀቀኝ ብቻ። አይካልክን ችግር ውስጥ ነው እሺ የምትገባው። እንደዚህ ተይዘም ትፎክራለ። እኔ አንተም ቢያደርገኝ ኖሮ ተንበርክኬ ለምን ነበር ማትረባ ሰማኛል መቼም መቼም ቢሆን ከአንተ ምረት አልፈልግም። እሺ እኔ ምረት ማድረግ ሰው አይደለሁም። ደምን ባር ማስለቀሰ አንዴ ከዚህ ላምልጥ እንጂ እንዴት አድርግ እንደምበቀለ አሳያሉ፣ አሳያሉ። መጀመሪያ ከዚህ ውጣ። ወደኛ ከወጣ በኋላ አይደርስም ይሁል፣ እንዴት እንደማመልጥ እኔ ራስ ያውቃሉ። ደግሞ ይሁል አንዴ ከዚህ ሉጣ እንጂ እያንዳንዱ ሚስጥረን ለልጅ ነ ምንግል ምን ይህም ማድረግ አትችል። አለበለዚያ ሲታርገኝ ነው የምገለ። እኔ ማን እንደሆንክ የተረዳህ አይመስለኝም። አትንካኝ፣ አትንካኝ ሄኖክ! እንዳንተ ሰይጣን አባት አይገቡም። አባት ስምክ በጣም ነው የማፍሮሽ። በጣም ልጅ። አብራም ተረጋጋ። በብስጭት ሞትን አታፋጥ። ነው እኔን ተናግሮ እንዳንተ የታገስኩት ማንም የለም። በፈጠረ በፈጠረ፣ እሱ ልቀቀው፣ እሱ ምንም የሚያውቀው ነገር የለም። እባክህን ልቀቀው፣ እባክህን። አየ፣ እሷ እንኳን አቅምህን አውቃ እየተማጸነችልን። እኔ ነኝ እዚህ ውስጥ የከተቱት፣ እሱ ምንም የሚያውቀው ነገር የለም። እሺ፣ እኔ ወደ አንቺ ጋር ሁሉንም ነገር አርጋለሁ አስመሳይ አስመሳይ፣ ሰይጣን ንኩስ ሆነሽ ወክና ብሩም ዝም ብል እሷ ፊት ጀግና መስሎ ለመታየት ነው አለ እንደዚህ የምትንጠራራው መያዜ ናት። እሺ አለቅ፣ አንላቅቃት። ለማንኛውም አንዱ ሷን ላይ ደርሻ አለሁ። ከሁለት አንዳችሁ መቀጣት አለባችሁ። እንዴ፣ ምንድን ነው የምትቀጣን? እሱ ሚስጥር ነው፣ ሲደርስ ነው የምታውቁት? ግን አንድ እድል እሰጣችኋለሁ። የምን እድል ነው የምትሰጠን? ተመልሼ እስከምመጣ ቅጣቱን ማን እንደሚቀበል ተመካክራችሁ ወስናችሁ ጠብቁኝ። እድሉ እንደናንተ ሰጥቻቸዋለሁ። እባክን እባክን፣ ምንም እንዳታደርገን። እባክን፣ ተይ፣ ምንም አያደርገን። ምንም አታደርገንም። ሰማኝ፣ ምንም ጠብቅ፣ እሱን ያሳያል። ማርታ ቤት ውስጥ የለችም የት ሄዳ ነው የለችም አትፈልጋት ማለት ምን ማለት ነው አትፈልጋት ማለት የት ሄዳ ነው የት ሄዳ ነው አባዬ ከሰርጉ ጋር በተያያዘ አንዳንድ ነገሮችን ላውራ ብላ ወደ ዘመዶቿ ጋር ሄዳለች ዘመዶቿ ጋር እኔ እስከማውቀው ድረስ እኮ ማርታ ምንም አይነት ዘመድ የላት አላውቅም ብቻ ደስ እያላት ነው የወጣችው ትዳር መስራት እንዴት እንደጓጓች እኔም ደስ ብሎኛል አባይ እኔ እሷ ዘመድ እንደሌላ ነው እማውቀው ቆይ እንዴት ዘመድ ጋ ብላት ሄዳለች? እንጂ አላውቅም ብቻ ጓደኞቿ ልታገኝ ወይም ዋሽታ ይሆናል። ውሸት ምናልባት እሱ ላይ አስገደን ይችላል። ቤት ውሸት ሁና ተብላ ታምናለ እንዴ? አባይ በእርግጥ ሚስት ናት ታውቃለህ። በጣም ይቅርታ አድርግልኝ፣ ግን እኔ ማርታን ብዙ አላምናትም። ችግር የለውም። አሁን ስላረገዘች ለልጇ ስትል ትስተካከላለች። ምን እንዴ ማርታ አረገዘች እንዴ? እንዴ አዋ ይገርማል ። ልጅ ካልወለድም ብላ ጭቅጭቅ ነው ያደረገች። እንደውም እኔ ነኝ መጀመሪያ ቀለበቱ ይቀድማል ስላት ልጅ ልጅ ብላ እሷ ጭቅጭቅ ያደረገች። ማድረፍ አስመሳይ። እስከ ዛሬ ደስ ጭብ ነበረ ማለት ነው። ጭራሽ ማርገዝ ደረጃ ምን ነው ልጅ ወንድም ወይም መን ስላገኘ ከፋ እንዴ አራን። ያባዬ በጣም ነው ደስ ያለኝ። ደስ ብሎኛል፣ ግን የአብርሃም አብሮ መጥፋት ግራ ስለገባኝ ነው። ታዲያ አንተ ምን አስጨነቀ? ትልልቅ ልጆች እኮ ናቸው ነገ ተነገ ወዲያ ተመልሶ ሊመጡ ላይመጡም ይችላሉ። አይ እንደዚሁ የመጥፋታቸው ነገር ግራ ስላጋባኝ ነው። እንግዲህ ተመችቷቸው ይሆናል። እሺ ይሁን አባዬ። ግን ስለ ሰርጉ ምን እያሰብክ ነው? ሰርግ እንኳን ለመደገስ አላሰብኩም። ትንሽ ቀለል ያለ ፕሮግራም ነው ለማዘጋጀት ያሰብኩት። ባለቤትህ ግን እሺ የምትል አይመስልኝም፣ ምክንያቱም እኔ ማውቃት በጣም ትልቅ ድግስ እንደምትፈልግ። ምናልባት እሱ የድሮ ባህሪዋ ይሆናል አሁን ደግሞ የፈለገች አይመስለኝም ትንሽ ድግስ እንደግስ ያለችኝ እሷ ነች። እኔማ ሀገር ምድሩን ቀውጢ እንድናደርገው ነበር። አይ ጥሩ የእሷ ምርጫ ከሆነ ጥሩ። አንተስ ምን ታስባለህ? ስለምን አባይ? ያው የኔ ልጅ አንተና ቤቲን ድሮ የነበራችሁ ነገር ደግሞ ሁሉም ሰው ያውቀዋል። ስለዚህ አንድ ቤት መኖሩ ትንሽ ከባድ አይመስልም። ለነገሩ ልክ ነህ አባይ፣ እኔም ስለዚህ ጉዳይ በጣም በተደጋጋሚ ሳስብበት ነበር ከቤት መውጣት እንዳለብኝ ውሳኔ ላይ ደርሻል እንግዲህ አንተም ትልቅ ነህ፣ የራስን ኑሮ በመስራት አለብህ። ያን ካደረግህ ደግሞ እኔም ለአንተ ቤት ገዝቼ እሰጥሃለሁ። መቼም አይጥና ድመት አንድ ቤት ውስጥ አይቀመጥም። ጥሩ አባዬ። ለማንኛውም አብርሃም ስለጠፋብኝ ወጥቼ ልፈልገው። መለስ ነች። እሳት አመድን ወለደ በኔ ወጣር ምንድነው የምናደርገው? በቃ ሰውዬው እኮ አይለቀንም ማለት ነው። ምንም አያደርግም። ቆይ አንተ ረስተው ሆኖ እንደ ዝቶብን እኮ ነው የወጣው። አረስተውትም ግን እመኚ ያደረግብት የሚለኝ ነገር የሰውየውን ባህሪ እያወቅህ ለምንድን ነው እንደዚህ እየሆንክ ያለኸው? እንዲገለህ ነው እንዲህ የምትፈልገው? ይሁንሽ። እኔ ለዚህ ሰውዬ በፍጹም መሸነፍ አልፈልግም። በፍጹም ደግሞ መቼ የሚያሸነፍ ነው? ቆህ አብርሽ፣ አንተ ምንድነው የምትለኝ እንደዚህ ተይዘን እያየህ ራሱ ለምንድነው ዝም ማትለው እንዴ? መሸነፉ ከዚህ በላይ ምንም ነገር የለም። ገሎ ሊሄድ የሚችላል እኮ። ህግ ባለበት ሀገር ምንም ሊያደርገን አይችልም። ደግሞ የምናመልጣል። ስንወጣ ደግሞ እያንዳንዱን ጉዱን ዝርግፍ አርገን የምንናገሩ። ዝርግፍ አርገን በምን አይነት መንገድ ነው ልናመልጥ የምንችለው? ለሱ የሆነ መፍትሄ እንፈልጋለን። ምን አይነት መፍትሄ ነው ያለሽ? እንደምታዩ እጃችንም እግራችንም ታስሯል። እኔ ነመኝ ምንም ችግር የለውም። አንተ ናምኜ ነው እዚህ ሁሉ ጣጣ ውስጥ የገባሁት። ምን አለ ቢቀርብኝ። ቢቀርብኝ ነው ያልሹ? እኔ እኮ አንቺን ለማዳም ብዬ ነው እዚህ ጣጣ ውስጥ የገባሁት እኮ። የማይሆን መንገድ ነዋ። ታዲያ የምረጥ ነው እንዲ? ከሰውዬው ማምለጥ እንደማልችል እያወኩኝ መደፈር አልነበረብኝም። እሺ ቤቴ፣ አሁን መወቃቀሱ ይቅርና መፍትሄ ይፈልግ። ስልካችን ሰዎችን የተቀመጡበት ቦታ ራሱ ከኛ በጣም ርቋል። እንዴት ነው የሚረዳንን ሰው ልናገኝ የምንችለው? ይኸውልሽ መጀመሪያ አንቺ ተረጋጊ። እንደዚህ ተረባብሻሽ ምንም አይነት መፍትሄ ልታመጫትች። ቆይ እስኪ አንድ ጥያቄ ልጠይቅ። ቆይ የምን ሚስጥር ይዘህበት ነው? አስር ጊዜ ሚስጥርህን እዘረግፈዋለሁ እያልክ ስታስፈራራ ነበር። ሰውየው የወጣለት ማፊያ ነው። በጣም አደገኛ ሰው። ይኸውልሽ በጣም ብዙ ወንጀሎችን ጭምራሉበት። እኔ ምን ስትጁ ላይ እንደወደቅሽ ምንም አላውቅም። ባክን ከረፈደ ነው እንደዚህ አይነት ሰው መሆኑ ነው የገባኝ። እስኪ ንገሪኝ፣ ስለሱ ትንሽ እንኳን ልወቀው። የሚገርምሽ የሄኖክ እናት በሕይወት አለች። እናት ናት እያለ አረብ ሀገር ነች ውጭ ነች እያለ የሚያወራው እንጀራ እናቱ ነች። ሄኖክ እናቱ ውጭ እንዳለች ነው የሚያውቀው፣ ግን እሱ አለች እናቱ ሌላ ሴትዮ ነች። ምን? እንዴት ይህንን ትልቅ ሚስጥር ይደብቀዋል? ምን አይነት ጨካኝና ረመኔ የሆነ ሰውዬ ነው! የእሱ ሀሳብማ እናትን የምታክል ነገር ለማራቅ ነበር ግንኙነት ወደ አይችልም የኖ ክለ ለማየት ሰፈር ድረስ ትመጣ ነበር። ታዲያ አንተ ይሄን ነህ እያወቅህ ለምንድን ነው ዝም ያልከው? ምን ማድረግ ነበረብኝ? አባትየው ይሄን ነገር እንደማቅ ሲያቅ እንደሚገለኝ ነገረኝ። እኔም በጣም ፈሩ። አሁን ግን እውነቱ የሚጋለጥበት ትክክለኛ ጊዜ ደርሷል። ስለዚህ አጋልጧል። እሺ፣ ታዲያ አሁን እንዴት ብለን እንነግረዋለን? የሆነ ዘዴ አናጣም። ትንሽ ብቻ እንታገስ ሁላችሁ ላይ ወሰናችሁ መግደል አለ መፈልገው እናና ንግደል እኔ ንግደል። እውነት ለሴት ብለ ራስ ልሰዋ ነው እውነትም ጀግና ወጥተዋል። እባክህን ጥፋቱ የእኔ ነው። እባክህን እሱን ተው እኔን ቅጣኝ። የጊዜ ጉዳይ ነው እንጂ ከሁለት አንዳችሁ መቀጣታችሁ አይቀርም። ዋናው ግን ከሁለት አንዳችሁ ማን ይቀጣል? ስማኝ፣ ሴት መግደል ጀግና ያስብልምሽ። ወንድ ኮንክ ደግሞ እኔ ጋር ነው። ና ራስን እንደወንድ እንደ ጀግና ነው እንደ ምትቆጥረው ትሰማኛለህ? እሱ እንዳንተ ሰውን አስሮ አያሰቃይም። ለሴት ክብር ሲለው እንደዚህ ይሆነ ያለ ዝም ባይንች ሚጥሚጣ ጭራሽ ቀና ብለሽ ማየት ጀመርሽ። ጭራሽ ይሄን ወራል የልብ ልብ የሚሰጥሽ አሳይሃለሁ። ምን ልታረግ ነው? ምን አስቸኮለህ? ባይነል ተዋረለ

አይደለም። ለካስ እንደዚህ ጠንካራ ነው። እባክህን እባክህን፣ ምህረት አድርግልን። ሁለተኛ የለመደንም። አየህ አይደለ፣ ቅጣቱ እንዴት እንደሰራ እንዴት እንደተለሳለስክ። እባክህን እባክህን፣ ከዚህ በላይ አትጉዳው። ከዚህ በላይ እንድትጎዳው አልፈልግም። እባክህን ተወው። አሁን ደግሞ ያንቺ ተራ ነው። እሷን እንዳትነካት። አንተ ሰይጣን ነህ ሰውዬ። እሷን ጫፏን እንዳትነካት። እሺ፣ አሁን ወደ ቤቴ ወስጄ እንደፈለኩ አደርግሻለሁ። ማን እንደሚያስጥልሽ አያለሁ። እባክህን፣ ምንም እንዳታደርግ፣ እባክህን። ልመናሽ ተቀባይነት የለውም። አሁን ቀጥ ብለሽ ወደ ቤት እንሄዳለን። ጫፏ እንዳትነካት፣ እንዳትነካት፣ እንዳትነካት! እባክህን፣ እባክህን፣ አንቶኝ፣ እንዳትነካት። እየሰማኝ ነው። እንዳትነካት። ምንም ዋጋ የለም። እባክህን

ማርታ ግን እኮ ዘመድ እንዳለሽ አላውቅም ነበር ዘመድ የምን ዘመድ እንዴ ጓደኛዋ ጋ ጓደኛዋ ጋ እኮ ነው የሄደችው ሄኖክ እኔ ዘመድ ጋር ሆነ ጓደኛዬ ቤት አልሄድኩኝም ልጅ ከባለቤት ጋር የምናወራው ነገር አለ ችግር የለውም አባዬ እንደው ጣላችሁ ፈልጋችሁ ካስቸገርኩ የራሳችን ጊዜ ያስፈልገናል አይደለ እኔ ውድ ከዛ በፊት ግን ማናገር የምፈልገው ነገር አለ። በኋላ ይደርሳል። ይህ ልጅ አሁን ከባለቤተ ጋር የምናውረው ጉዳይ አለ። ልክ ነ ቦይ፣ በኋላ ማውራት እንችላለን። ቆይ ግን አንተ ለምንድን ነው የማታዳመጠኝ? የግድ እኮ መስማት ያለብህ ጉዳይ ነው። ቤት ለጥቁ ጉዳይ ነው የፈለግኩሽ። ምነው ረሳሽ ንዴ ቅድም። እሺ ይመቻቹ። ደሞ እርጉዝ በመሆንሽ በጣም ደስተኛ ነሽ። ሰላም አሉ። ደህና ዋል። ይሄ ልጅ አንቺ ምን ልትይ ነበር? መሞት ነው እንደምፈልገው? ጭራሽ እኔ እንደዛ አላሰብኩም። ሌላ ነገር ልሎ ፈልጌ ነበር። ልትሸውጂ ባትሞክር ይሻልሻል አንቺ ቆሻሻ። ምናልባት ተጨንቆ ከሆነ እኮ መጥቻለሁ ልለው ነበር። እሱ ከእኔ በላይ ሊጨነቅልሽ አይችልም። ነግሬሻለሁ። አንቺ ልጅ አሁን ቀጥ ብለሽ ወደ ምኝታ ቤት ገቢ። ሁሉም ነገር ይከናወናል። ቀጥይ። እባክህን፣ ገና እኮ አንድ ፍሬ ልጅ ነኝ። አንድ ፍሬ እኔ ቤት። ቀጥይ

በሰላም ሊጠፉ የቤቲ ማርገስ ሳያንስ ደግሞ የአብርሃ መጥፋት

የምትበያውን ብቻ አርጊ። ቶሎ በይ። አሁን ልብስሽን አውላቂ። አንተ ግን ሴት ልጅ የለህም እንዴ? ሴት ልጅ ቢኖርበት ትልቅ ሰው ጥቃት ሲደርስበት ደስ ይላል? እስኪ ንገሪ። ተናግረሽ ሞተሻል። ሲጀመር ሴት ልጅ የለኝም። ስለዚህ ስሜቱን አላቀው። እሽትስ በቃሽ። አንቺ ማነሽና ነው ከኔ ማምለጥ አስብሽ እንዴ? ብደፍሪ ነው እንደዚህ ያደረግሽ? አሁን ቶሎ በይ ልብስሽን ቆይ ምን ልታደርግ ነው? ከገደሽም ቢሆን ታደርገዋለሽ። ይቅርታ አድርግልኝ፣ ተሳስቼ ነው ለማምለጥ የሞከርኩት። ጎበዝ አሁን በይ በጸባይ ስራችን እንቀጥላለን። ቆይ አሉ አይደል እንደ ተወኝ ዝም በይ የሚጣፍጠኝ ነው ያውቃሉ ከአንቺ የተሻለ ደግሞ ላገኝ አሁን በይ ልብስሽን አውላቂ። እያበሳጨሽኝ ነው። እምብያሽኝ ነው? በጉልበት ልታስገድጂኝ ነው እባክህን ወይኔ ጉዴ እባክህን ትሆንኝ እያልኩ ነው አሁን እንደፈለግኩ ማድረግ እችላለሁ ማንም አያስቆመኝም እባክህን ሌላ ነገር ጠይቀኝ የፈለግኸውን ነገር አደርግልሀለሁ እኔ የምፈልገው ከአንቺ ጋር መተኛት ብቻ ነው ሌላውን ነገር በገንዘብ ያደርገዋል እሱ ሊሆን አይችልም እ ህኖክን ከልቤ ነው የማፈቅረው እባክህን ልቤን ተሰብረዋለን ሁን ትልምሽና ተረተረሽና ደግሞ ከዛ ፈዛዛ እኔ ነቀያል አልሻልሽም። ቆይ ሄኖክ ልጅ አይደለ እንዴ? ለልጅ ጥሩ ሴት አትመኝለትም እንዴ? ልጅ ቢሆንም ከኔ ላይ አስቀድሞ አልችልም። ሁሌም ራሴን ነው የማስበልጠው። ቢሆንም በቃ ለሄኖክ አስፈልገዋል። እባክህን ይሄ እንዲሆን አታድርግ። ያንን የማይረባ ልጅ እዛው በታሰረበት ግንባሩን ነው። አይዞሽ። ምንድነው እንደ ልጅ አገረደ ማሽኮረምሽ አንተ ማልል በሰላም ስልክ ማታነሱ? ሄኖክ ትልቅ ችግር ተፈጥሯል። የምን ችግር ነው? ችግር እንኳን ቢገጥመህ አንስታ ነገርኝ እንዴ አንተ ምን ሆነህ ነው? ይሄው ላዳምጠኝ። አላዳምጥም አብርሃም። ቆይ ምን አነሰው ነገር አንተ ምን ማለት ነው? ስልክ አለማንሳው? ሄኖክ ችግር ላይ ነኝ እያልኩህ እኮ ነው ያለሁት። አብርሃም ደግሞ ሁሌ የልጅ ጨዋታ ምንድን ነው? ቆይ የማይመስል ነገር የምታወሩ ሄኖክ። እየቀለልክ ነው እንዴ ያለኸው? እንድታዳምጠኝ እፈልጋለሁ እኮ እያልኩ ነው ያለሁት። አንተ ይመረነው እንዴ ችግር ውስጥ ነኝ የምትለኝ ጥቃት ሊደርስባት ነው። ልንደርስላት ይገባል። አንተ ቆይ ስለምን ችግር ነው የምታወራው? ለምን አቷትም ግን ይችልኝ። ማርታ ማለት የለየላት አጭበርባሪ ናት። አንቺ ልጅ አልፈሽ ተቀመጭ ሁን ያለው ስለምን ነው የምትቀልደው? ቆይ ስለምን ችግር ነው ተው። ማርታ እኮ በዚህ ሰዓት ካባዬ ጋር የጫጉላ ጊዜዋን እያሳለች። ጫጉላ? ጭራሽ ማርገዟን አልገረቺኝም። አንቺ የተረገመች ልጅ! ሄሎ አታብራም። ዘጋው ስልኩ